ውድና የተከበራችሁ የፎጂ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበልልኝ እንሻአላህ። ረመዳን እንዴት አድርጎ ይዟችኋል? ከኔ ጋር ሁሉ አማን ነው፣ ሁሉም ሰላም ነው። አልሐምዱሊላሂ ረብልአለሚን። ረመዳን ዘንድሮ ማሻአላህ አየሩም አሪፍ ነው በየቦታው በየሁሉም ቦታ ያኔ ቀዝቃዛ ላይ ነው። አሪፍ ነው ማለት ነው። ምርጥ ነው ማሻ አላህ ዱዓችንን ጾማችንን አላህ ይቀበለን ሙስተጃብ ያድርግልን። እንሻአላህ ሱንኳ የሚጠቀሙት ያድርገን። ሀገራችንን ሰላም ያድርግልን። ሰላም፣ ፍቅር፣ አንድነት ለሀገራችን እያልኩ ዛሬ ምን በተለመደው ታሪክ መጥቻለሁ ማለት ነው። እንድትጀምሩ በላይክ በሸር ጀምሮ ትሄን የወደሁት ለምታበረታቱኝ፣ ለምትዘይሩኝ፣ ለምታጠናክሩኝ እንደው ደሞ ለምትሰጡኝ ድጋፍ ከልብ ነው ማመሰግነው። አላህ ይጠብቃችሁ። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ። ኢንሻአላህ የባለፈ ክፍላችን ግድ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ታሪክ ነው። ከኸዲጃ ረዲየላሁ ዐንሃ እ ክፍል አንድ ወይ ነዋ የመጣሁት አይዋ አሁን ክፍል ሁለትንዣማጥቻ አለው ማለት ነው መርሀባ አይሻ ብንት አቡበክር ረድ ላሁ ንሀ ከሚለውነ ማለት ነው ጀምረው ምክንያቱም ሚስቶቻቸውን እየዘረዘርን ያለው ማለት ነው አይሻ ብንት አቡበክር ረድላሁ ንሀ ከረሱል ስላ ለ ሰለም የሚስቶች መካከል ከከዲጃ ረዲ ላሁ ንሀ ቀጥሎ የአይሻን ረድላሁ ን ያህል ነብዩ ስላ ለ ሰለም ዘንድ ተወዳጅ ሆነ ማንም የለም የምእምናን እናት አኢሻ ረዲላሁ አንሃ የወንዶች መምህር ነበረች። እርሷ ከነቢዩ ሰለላሁ ዓለይሂ ወሰለም ሚስቶች ሁሉ ለእርሳቸው ቀራቢና ተወዳጅ ጓደኛቸው የአቡበክር አስስድቅ ረዲላሁ አንሃ ልጅም ናት። ይህች ወጣት ለዓለም ሕዝብ ሴት ልጅ በእውቀት መስክ ከተጋች ወንዶችን እጥፍ ድርብ ልታስኬዳቸው እንደምትችል በማሳየት ተከስቶላታል። አኢሻ ረዲላሁ አንሃ ዩኒቨርሲቲ ገብታ በትምህርትም ወይም በጊዜም ዩኒቨርሲቲ አልነበረም፣ እና በእውቀት መስክ ከነቢያዊ ዩኒቨርሲቲ የፕሮፌሰርነት ማዕረግ በሚሰጣት ደረጃ ላይ ደርሳ የነበረ መሆኑ እውነት ነው። ከእውቀቱም በተጓዳኝ የጦር መሪ ሆናም ካመነችበት አላማ ዋና ሰራዊት አዝምታ አወቅታለች። ገና ህፃን እያለች ከሙስሊሞች ሁሉ በላጩ ጻድቁ አባቷ በተከበረ አባታዊ ፍቅርና እንክብካቤ በጥሩ ስነ ምግባር አሳድጓታል ከፍ እያለች ሄዳ የወጣትነት እድሜዋ ላይ ስትደርስ፣ ደግሞ ታላቁ መምህርና የሰው ልጆችን ሁሉ ፈጥረ ሙሐመድ ኢብኑ ዓብድላህ ሶላላሁ ዓለይህ ወሰለም እንደ ባልም እንደ አባትም፣ እንደ ነብይም እንደ ሁሉ እውቀቷን ስላጎለበቱት እነሆ እስከ ዓለም ፍጻሜ ድረስ የሚቆይዝና ተቀባይነት ደረጃን ለመጎናጸፍ በቅታለች። ታሪካዊ መረጃዎችን እንደሚያሳዩት አይሻ ረዲላሁ ዐንሐ በአካልም ሆነ በእውቀት በፍጥነት እድገት በማሳየት በብዙዎች ላይ የሚያንጸባርቅና ያልተለመደ የሆነ ጸጋን ታለብሳለች። በኢስላማዊ የውርስ ህግጋት በሀዲስ በሃዲስ እንዲሁም በሌሎችም የእውቀት መስኮች አይሻ ረድላሁ አንሃ እጅግ የተሳካላት ከመሆኗም በላይ ከነቢያዊ ግላዊ፣ ስብእናዊ ብሎም ከባለቤቶቻቸውና በቤተሰቦቻቸው ጋር የነበራቸውን ግንኙነት በተመለከተ ከእርሷ የተሻለ አጉልቶ ማሳየት የቻለ ሰው አልነበረም። የእርሷ ሰራዎች የእርሷ ስራዎች በአረብ እና በሙስሊም ታሪክ ውስጥ ጉልህ ስፍራ የሚሰጣቸው ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም አኢሻን ያገባት በአላህ ትእዛዝ መሆኑን በሀዲስ ተጠቅሷል። አይሻ ረዲየላሁ ዐንሃ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ይብላለች። በህልም ያየውሽ አንድ መልእክ ባህር ጨርቅ እንዴት ተጠቀለልሽ ወደኔ ካመጣች በኋላ እንዲህ አለኝ፣ ይህች ሚስትህ ናት እኔም የተጠቀለልሽበትን ሀርፍ ፈትቼ ስመለከት አንቺ ሆነሽ አገኘሁሽ። ቡሀሪ ሙስሊም ዘግበውታል። ረሱል ሰለላሁ አለ ወሰላም ይህን ህልም ያዩት አይሻን ረዲአላሁ አንሀ ከማግባታቸው በፊት ነበር። ቀደም ሲል ባሳለፍነው ታሪክ ላይ የከዲጃ ረድ ላሁ ዓንሃ ሐውለት የተባለች የረሱል ሰላ አለይሂ ወሰለም ዘመድ እናታችን ከዲጃ ረድ ላሁ ዓንሃ ሲሞቱ ለሷ ምትክ ብለው አኢሻን እንድታገባት ሀሳብ አቅርባ ነበር እንዳገባት ሀሳብ አቅርባ ነበር። በዛን ወቅት እድሜዋ ሰባት ስለ ነበር ትንሽ ናት ብለው አልፈለጉም ነበር። ዘጠኝ ሲሞላትም ሌሎቹ እንዲሁ እሷን እንዳገቡ ሀሳብ ያቀርቡላቸው ነበር፣ እሳቸው ግን አልፈለጉም ነበር። ነገር ግን ጋብቻው አላህ እውቅና ሲሰጣቸው አገባት። ውጤቷን ወጣቷን ሙሽራ ከዚህ በኋላ ነቢዩ ሰለላሁ ዓለይሂ ወሰለም ከመስጊዳቸው ጎን ከሸክላና ከዘንባባ ዛፍ በተሰራው ቤታቸው ውስጥ አስገባት። ወለሉ ላይ ከተነጠፈ ሰሌን በስተቀር በቤቱ ውስጥ አንዳች ነገር አልነበረም። በሩ ደግሞ የሚዘጋበው መጋረጃ ነበር። ይህን በመሰለ ቀላልና ተራ ቤት ነበር ወጣቷ አኢሻ ረዲላሁ አንሃ በሃያኞቹ ዘመን በሃያኞቹ ዘመናት የዓለም ሕዝብ ሁሉ መነጋገሪያ የሆነውን የትዳር ህይወቷን የጀመረችው። ይህ ጋብቻ ሌላም የተለመነለት ግብን የታለመለት ግብን እንደመታ ይታመናል። ይሄውም ታማኙና የነብዩ ሰለላሁ ዐለይሂ ወሰለም የልብ ወዳጅ የነበሩትን አቡበከር ረዲየላሁ ዐን ይብለጥ ወደ ነብዩ ሰለላሁ ዐለይሂ ወሰለም ያቀረበ ክስተት በመሆኑ ነው። እንደ ነብዩ ሰለላሁ ዐለይሂ ወሰለም ሚስት አኢሻ ረዲየላሁ ዐን ያላት ቦታ ላቅ ያለ ነበር። ለሁሉም ሴቶች በሁሉም ዘመናት በሞዴልነት ሲጠቀስ የሚኖር ቀላል እና ያልተወሳሰበ ህይወትን ነበር ትገፋ የነበረው። ነብዩ ሰለላሁ ዐለይሂ ወሰለም በህይወቱ ጣውረዶች በዳዓዋው ስራ እጅጉ ተዳክመውና ልባቸው በሀዘን ተጎድቶ ወደ ቤት ሲመጡ በልዩ ማጽናናትና የማስደሰት ችሎታዋ ተጠቅማ ሸክማቸውን ሁሉ ታራግፍላቸው ነበር። አይሻ ረዲላሁ ዐንሃ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሆና አንድም ጊዜ ምኞትና ቅንጦት የሚባል ነገር ልታይ ቀርቶ ጠገቧም ደርሶ አያውቅም። በቤት ውስጥ ደረቅ ተምርና ውሃ ካለ ለአለም ደርሶ አያውቅም። በቤት ውስጥ ደረቅ ተምር ውሀ ካለ ከአለም ላይ ምርጥ የተባለው ማዕድ እንደተዘጋጀ ነበር የሚቆጠረው። አኢሻ ረድላሁ አንሀ ከሁሉም በላይ የምታውቀውበትና እድለኛ የሆነችበት ዋጋዋ ወሰን የሌለው የማወቅ ትጋቷና ብሩህ የአዕምሮዋ መሆኑን አዕምሮዋ መሆኑን አይካድም። ይህ ጉዳይ አስመልክቶ አዘባሪ ሲናገር እንድህ ብሏል። አይሻ ረደላዋንሃ እውቀት በዘመኗ ከነበሩ ሴቶች ሁሉ ጋር ብንመዝነው የእርሷ እውቀት ያስከደቻቸው ያስከነዳቸው ነበር። ሂሻም ኢብኑ ኡራዋ ደግሞ እንድህ ብሏል። እኔ ይህን ያህል የቁርአን አንቀጾችን የግዴታ አምልኮትን ተግባራትን፣ ፈራዒድ ሱናን፣ ስነ ግጥምን፣ ታሪክን፣ የሰዎች ዘር ጥናትን፣ ፍርድንና ሕክምናን በተመለከተ እውቀት ያለው ሰው ከአይሻ በቀር አላውቅም። አንድ ጊዜ እንዲህ በማለት ጠየኳት። ስለ ሕክምና እንዴት ልታውቂት ቻልሽ አክስቴ? እርሷም እንዲህ በማለት መለሰችልኝ ሲያመኝ ነብዩ ሰለላሁ ዐለይሂ ወሰለም ሌሎች ሰዎች ሲታመሙ መድኃኒት እንደሚያደርጉላቸው ሁሉ ለእኔም ያዘዙ ያዙልኝ ነበር። እንዲሁም ሰዎች ለታመመ ሰው መድኃኒት ሲያዙ እነዚህን ሁሉ በአዕምሮ በመመዝገብ አጠናኋቸው። አንድ ጊዜ መስሩ ቀይሻ ፈራኢድ፣ ግዴታ የሆኑ የአምልኮት ተግባራት አንጻር እውቀቷ የተሟላ ነውን? የሚል ጥያቄ ቀርቦላት እንዲህ በማለት መልሷል። ቀርቦለት እንደ በማለት መልሷል። በአላህ ይሆንብኝ! ታላላቅ የሚባሉ ሰሃቦች እንዲህ እነዚህን ጉዳዮች አስመልክተው ሲጠይቋት ተመልክቻለሁ። ይህን ሁሉ ጸጋ የያዘችው ወጣት ወይዘሮ ሰው ከዲክመት አያስመልጥምና የቅናት በሽታ ነበረባት። ከነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ሁሉ እጅግ ቀናተኛዋ እርሷ ነበረች። ይህም በእርግጥም በአንድ ሰው ስር ያሉ ብዙ ሴቶች የወል ባህሪ ሊሆን ቢችልም የእርሷ ግን በየጊዜው ሲንጸባረቅ ማየት የተለመደ ነበር። ሆኖም ግን በዚህ መንፈስ ተነሳስታ የአላህን ድንበር ያለፈችበትና ማንንም የጎዳችበት አንድም ጊዜ የለም። አይሻ ረዲላሁ አንሃ በህይወት ዘመኗ እጅግ አደገኛ የሆነውን ፈተና የተጋፈጠችው መናፍቃን ንጽህናዋን በመግደርደር በዝሙት የወነጀሏት ጊዜ ሲሆን ያንን ፈተና አላህ ከሰማይል ሰማያት ቁርአን አውርዶ ንጹህናዋን በመመስከር አክሽፎታል። ረሱል አል ሩም ቁጥር አስራ አንድ እስከ አስራ ዘጠኝ ያለው አንቀጽ ይመልከቱ። ነቢዩ ሰለላሁ ዓለይሂ ወሰለም ከመሰናበታቸው ሀጅ ተመልሰው ብዙም ሳይቆዩ በጠና በመታመማቸው መሞታቸው መቃረቡን አውቀውት ነበር። በዚያን ጊዜ በየተራ ወደ የተለያዩ ሚስቶቻቸው በሸክም ሲወሰዱ፣ ነገ የማን ተራ ነው? ነገ የት ነው የምትወስዱኝ? በማለት ይጠይቁ ነበር። የመታመም ሁኔታቸው ያስተዋሉት የቀሩት ባለቤቶቻቸው ተመካክረው ተራቸውን ሁሉ ለአኢሻ ረዴላሁን ሀ እንድሰጧትና እርሷ ዘንድ ሆነው እንዲታመሙ ፈቀዱላቸው። ፈቃዳቸው ወይን ገለጹላቸው።

እንዳደረጉ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተቀበሩት በሞቱበት ቦታ ላይ ነበር፤ የአኢሻ ረዲላሁ ዐንሃ መኖሪያ ቤት ሲሆን ጉድጓዱ እዚያው ተቆፍሮ ግብዓተ መሬቱ ተፈጸመ። ተወዳጅና ብልሆዋ በባለቤታቸው አይሻ ረዲላ ሆነ ከእርሳቸው ጋር የቆየችው አስር ለው የሚሆኑ አመታት ብቻ ሲሆን እርሳቸውን በሞት ካጣች በኋላ ግን ብቻዋን ሀምሳ ለው የሚሆኑ አመታት አሳልፋለች። እነዚህን ሁሉ አመታትም ከአራቱም ማዕዘናት የሚመጡትን ወንዶችም ሁሉ ሴቶች አላህ ከሰጣት የእውቀት ጸጋዋ በማካፈልና ከሞት ጐድል መጭውን ትውልድ በመቀረጽ ያላህን ሀይማኖት ለሰዎች በማስተላለፍ ፈጣሪ ዋን በማመልክና የእርሷን ውዴታ የሚያስገኙ በጐ ምግባራትን በመፈጸም ነበር ያሳለፈችው። አይሻ ረዲላሁ አንሀ ከረሱል ሰለላሁ ዓለይሂ ወሰለም በቆየች ባቸው አስር አመታት ከእነዚህም ጊዜያ ጊዜያቶች አብዛኛውን ያሳለፈችው የአላህን መማሪያ የሆኑትን ሁለት ታላላቅ የእውቀት ምርጮች ምንጮች ቁርአንና ሱና በማጥናት ነበር። አይሻ ረዲላሁ አንሃ ቁርአን በልባቸው ከቋጠሩ ሶስት ከነቢዩ ሰለላሁ ዓለይሂ ወሰለም ሚስቶች አንዷ ነበረች። ሁለቱ ደግሞ ሀፍሷ ቢንተ ዑመር እና ኡሙ ሰላማ ነበሩ። ሀፍሷ እና አይሻ ረዲላሁ አንሃ ነቢዩ ሰለላሁ ዓለይሂ ወሰለም ካለፉ በኋላ የተከተበ ቁርአን ቅጅ ነበራቸው። ሀዲስ ወይንም የነቢ ንግግር በተመለከተ አኢሻ ረዲያላሁ አንሃ ከሁለት ሺ በላይ ሀዲሶችን ካስተላለፉለን አራት አንጋፋ ሱሓቦች፣ አቡ ሁረይራ፣ አብዱላህ ኢብን ዑመር፣ አነስ ኢብን ማሊክ መካከልም ትመደባለች። ታላቋ የእውቀት መቤት በረመዷን ወር አስራ ሰባተኛውን ቀን በእለት ማክሰኞ አምሳ ሰባተኛውን

ዛሬ ታሪካችን ይሄን ይመስላል ማለት ነው። ቀጣይ ቪዲዮ እስከምንገናኝ መልካም ሁሉም ይላችኋለሁ። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንቺ ያላ ስጦታ